መጽሐፈ ነገሥት ካል ምዕራፍ 13 በይሁዳ ንጉስ በአካዝያስ ልጅ በኢዮአስ በ23ኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማሪያ ነገሰ፣ 17ም ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልንም ያሳተውን የናባጥ ልጅ የኢዮርብዓምን ኃጢአት ተከለም፣ ከእርሷም አልራቀም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶሪያው ንጉስ በአዛሄ ልጅ በአዛሄልም ልጅ በወልደዳዴ እጅ አሳልፎ ይሰጣቸው ነበር። ዮአካዝም እግዚአብሔርን ለመነ። እግዚአብሔርም የሶሪያ ንጉሥ እስራኤልን ያስጨነቀበትን ጭንቀት አይቷልና ሰማው። እግዚአብሔርም ለእስራኤል ታዳጊ ሰጠ፣ ከሶርያውያን እጅዳኑ የእስራኤልም ልጆች እንደ ቀድሞ ጊዜ በድንኳናቸው ተቀመጡ። ነገር ግን በእርሷ ሄዱ እንጂ እስራኤልን ካሳተው ከኢዮርብዓም ቤት ኃጢአት አራቁም። ደግሞም የማምለኪያ አጸድ በሰማሪያ ቆሞ ቀረ። ለኢዮ አካዝም ከአምሳ ፈረሰኞች ከአስርም ሰረገሎች ከአስር ሺህ እግረኞች በቀር ሕዝብ አልቀረለትም፤ የሶሪያም ንጉሥ አጥፍቷቸዋልና፣ በአውድማም እንዳለ እብቅ አድቋቸዋልና። የቀረውም የኢዮ አካዝ ነገር ያደረገውም ሁሉ ጭከናውን በእስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮ አካዝም ከአባቶቹ ጋር አንቀላፋ በሰማራ ያም ቀበሩት። ልጁም ኢዮአስ በፋንታው ነገሰ። በይሁዳ ንጉስ በኢዮአስ በሰላሳ ሰባተኛው ዓመት የኢዮአካዝ ልጅ ኢዮአስ በእስራኤል ላይ በሰማሪያ ነገሰ። አሥራ ስድስት ዓመትም ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ባሳተው በናባጥ ልጅ በኢዮር በአም ኃጢያት ሁሉ ሄደ እንጂ ከእርሷ አራቅም። የቀረውም የኢዮአስ ነገር ያደረገውም ሁሉ ከይሁዳም ከአሜሲያስ ጋር የተዋጋበት ጭከና እስራኤል ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ ኢዮርብዓምም በዙፋኑ ላይ ተቀመጠ። ዮአስም በሰማሪያ ከእስራኤል ነገስታት ጋር ተቀበረ። ኤልሳዕም በሚሞትበት በሽታ ታመመ። እስራኤልም ንጉስ ዮአስ ወደ እርሱ ወርዶ በፊቱ ያለቀሰና አባቴ ሆይ አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ። እልሳም ቀስትና ፍላጻዎች ውሰድ አለው። ቀስቱንና ፍላጻዎችንም ወሰደ። የእስራኤልን ንጉስ እጅህን በቀስቱ ላይ ጫናለው እጁንም ጫነበት። እልሳም እጁን በንጉሱ እጁ ላይ ጭኖ የምስራቁን መስኮት ክፈት አለ። ከፈተውም። እልሳም ውርጉሮ ወርውር አለ። ወረወረውም። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶርያ ላይ የመድኃኒት ፍላጻ ነው። እስክታጠፋቸው ድረስ ሶርያውያንን በአፌቅ ትመታለህ አለ ደግሞ ፍላጻዎቹን ውሰድ አለው ወሰዳቸውም የእስራኤልንም ንጉስ ምድሩን ምተው አለው ሶስት ጊዜም መቶ ቆመ የእግዚአብሔርም ሰው ተቆጥቶ አምስት ወይም ስድስት ጊዜ የመታኸው ኖሮ ሶርያን እስክታጠፋው ድረስ በመታኸው ነበር አሁን ግን ሶስት ጊዜ ብቻ ሶርያን ትመታለህ አለ ኤልሳዕም ሞተ ቀበሩትም ከሞአብም አደጋጣዮች በየዓመቱ ወደ አገሩ ይገቡ ነበር። ሰዎችም አንድ ሰው ሲቀብሩ አደጋጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። የኤልሳም አጥንት በነካ ጊዜ ሰውዬው ድኖ በቅሩ ቆመ። የሶርያም ንጉሥ አዛሂል በኢዩ አካት ዘመን ሁሉ እስራኤልን አስጨነቀ። እግዚአብሔር ግን ራራላቸው፣ ማራቸውም። ከአብርሃምና ከይስሐቅ ከያዕቆብ ጋር ስላደረገው ቃል ኪዳን እነርሱን ተመለከተ። ሊያጠፋቸውም አልወደደም፣ ፈጽሞም ከፊቱ አልጣላቸውም። የሶርያም ንጉስ አዛይል ሞተ፣ ልጁም ወልደ አዴር በፋንታው ነገሰ። አዛይልም ከአባቱ ከኢዩ አካዝ እጅ በሰልፊ የወሰዳቸውን ከተሞች የኢዩ አካዝ ልጅ ዮአስ ከአዛይል ልጅ ከወልደ አዴር እጅ ወሰደ። ዮአስም ሶስት ጊዜ መታው፣ የእስራኤልንም ከተሞች መለሰ።